የአደይ ስቃይ እንደቀጠለ ነው። ፍቅር አደይን ኪንጎ እንዲጠልፋት አደረገች፣ አሳገተቻት። አይገርም፣ ኪንጎ አደይን በጣም ያፈቅራታል። በውዴታ እምቢ ብትልህ በግደታ ማድረግ አለብህ እያለች ፍቅር እየገፋፋች አደይን አግቶ እንዳስቃያት ፈቀደች፣ ብርም ከፈለቻቸው። የከተማ ወንድ በሙሉ አደይ ላይ አንጃበበ። ይታደሉታል እንጂ አይታገሉትም። አደይ በተፈጥሯዋ የምትወደድ ከኬሚካል ነገር የጸዳች ምርጥ ሴት ናት። እናም አሁን እቤት ውስጥ ፍቅር ዳዊትን ታፈቅረዋለች። ዳዊት ደግሞ ፍቅርን እንደ ወፍም መስላት ትታየው በቅናት የተቃጠለችው ፍቅር አደይን ከዛ ቤት የምታስወጣበት አማራጭ አላገኘችም። ብዙ ነገር ጣረች፣ ግን አደይ ከዛ ቤት መውጣት ሳይሆንም ጭራሽ እህቷንም እቤታቸው አመጣች። ባርኮትም ያፈቅራታል። አሁን ደግሞ አዲሱ ሊ ቤላ ያፈቅራታል። ሁሉም የከተማ ወንዶች በሷ ሙያና ስነ ምግባሯ ተማርከዋል። ልዳ ደግሞ ሽሮ ነው ጭንቅላታቸውን እንዳያስቡ አድርጎ የደፈነው እያላይ ትላላጣለች። አሁን ሊዳና ፍቅር ባንድ ሆነው አደይን እያሰቃዩት ይገኛሉ። የአደይ እህት ግን በፍጹም እህቷን እንድትሰቃይ ወይም እህቷን እንድናገሩባት አትፈልግም። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛል። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሰራተኛ አደይ ቀጣይ ፓርት ይዘመተናል ማለት ነው እንግዲህ። የአደይ ስቃይ እንደቀጠለ ነው። ራስ ወዳድነት የበዛበት እንደ ፍቅር አይነት ሰው አይተናናቅም። ምንም ድራማ ቢሆንም ግን ደግሞ ይሄ ራስ ወዳድነት እንጂ የምንወደውን ሰው ስቃይ ማብዛት የለብንም። ዳዊትን ብትወደው ኖሮ አደይን የሚወዳትን ለማሳጣት ይህ ሁሉ ርቃ መሄድ የለባትም። እንግዲህ አደይ በጣም ምስኪንና መልከ መልካም ልጅ ናት። አደይ እሁለት ቤት እንድትሰራ ፍቅር ጠየቀቻት። አዲሱ ልጅ ቤላ ነው የሚባለው ልጅ ቤት ሄዳ እንድትሰራ ያደረገችው እሷ ራሷ ናት። መጀመሪያ አደይን ከመላኳ በፊት ቤላ ቤት ሄዳ ቁልፍ ሰርቃ መጣች። ከዛም አደይ ላከቻት። ሄጂ፣ ቤት አጽድለት፣ ልብስ ጠቢ፣ ደግሞ ነቃ ነቃ በይ፣ በቃ ከርፋፋት ትሆኝ፣ የምትለብሽውን ልብስ ቀይሬ፣ አለቻት። አደይ ማለት ለስራ አይደለም ሄደው አለቻት። እናም መጀመሪያ ግን ከመላኳ በፊት አደይ አለቻት፣ አቤት ብላ ሄደች። እዩልሽ፣ ደሞዝ ልጨምርሽ ፈልጊያለሁ አለቻት። እንዴት? ምን የተለየ ነገር ኑሮ ነው ስራ በዝቶብሻል ስትላት፣ የተለየ ነገር አለ እንዴ ማለቲ እስከ ዛሬ ከምሰራው፣ ስትላትም አስፈላጊ አይደለም አለች። አይ ግድ ነው አለቻት። የተለየ ነገር የለም አያስፈልግም ስትላትም፣ አሁን አይተሸዋል ባለፈ ቤላ ቤት እሱ ቤት ሂደሽ እንድታግዥው ይፈልጋሉ። ስለዚህ ይሄ ደግሞ እኔ እዚህ ቤት ያለውን ነገር አስተካክላለሁ። ስትጅ ደግሞ ልጁ ብቸኛ ነው ብቸኝነት ያጠቃዋል። ማይተዋ እንዳይሰማ ለሚያናግርሽ ነገር በስርዓት መልሽለት። እንደዚህ ጉትትት ብለሽ ደግሞ አትሂጂ፣ ልብስሽን ቀይረሽ ሂጂ አለቻት። እንደ ፍቅር ለስራ ደግ እንደሚሄደው እኔ እንደዚ አይነት ነገር ስራውን ሰርቼ እመለሳለሁ፣ በሚያናግረኝ ምናምን ነገር እኔ ቁጭ ብዬ ላውራ አልችልም አለቻት። አንቺ ያልሽን ስሚ፣ ስርዓት ይኖረሽ በቃ፣ እንደዚ አቱኝ አለቻት። እንግዲህ አደይ ፍቅርን ስለምትፈራት እሽ ብላ ተስማምታ ሄደች። በሩን ከፍታ የዋሃ አደይ ስትገባ ቤቱን ልታጸዳ እያለች ቤላ ሻወር ወጥቶ ራቁቱን ነበር አደይን ሲያይ ስለደነገጠ በጥፊ መታት ሁለት ጊዜ ደነገጠች እሷም እንድ ምንድን ነው ምንድን ነው ስትለውም ምን ልትሰሪ መጣሽ ልትሰርቂ ነው የመጣሽው ሲላትም አረ እንደዚ አይደለም ስራ ልረዳህ ነው ስራ አለች ማን እርጅ ብሎሽ ማን አጽጅ ብሎሽ አላት ፍቅር እኮ ናት፣ ፍቅር እኮ ናት። ይሄን አድርጊ አጽ ብላ ቁልፍ ሰታኝ ከፍቼ የገባሁት ደግሞ ማንም ሰው የለምን ያለችን አለችው። ምን ፍቅር ናት አለ። አዎ ፍቅር ናት። አደይ በጣም ይቅርታ፣ እኔ ኩልስ ሰርቅ የመጣሽ መስሎ ነበር በማለት የመታትን ጉንጯን እያየ ነበረ። እናም ፍቅር አሁን እዚህ ቤት ውስጥ ነገሩን አቀጣጥለዋለች። አይገርምም። ለሊዲያ ሄዳ አዴያ አሁን ልትሄድ ነው እዛ አለማት። ትቀጫዋለች አፍቅረዋለች አለቻት። ሌዲያ ደግሞ ደሞ ምን እያልሽ ነው በፍጹም አይሆንም አለች። ወይ እንጃ ወንዶቹን ሁሉ ያስነካቻቸውን እቺ ገረዳ አላቅም አለች። በፍጹም እሱ እንደዛ አይነት ሰው አይደለም። አለቻት ከዛም ዳዊት ደግሞ ሳሎን ሄዶ ከፍቅር ጎን ቁጭ አለ። እሺ እሺ አዴይ ሲለችው አላት ኦ እንደነ ዳዊት መጣ፣ አለችው አዎ፣ ምን ነው ሰላም ነሽ? በቃ ነገር ነገር ስትለው ምን እያልሽ ነው ሲላትም፣ አዴይ እና ቢላ እንኳ አሁን መተው አድሱ ሊላፍ አደረገችው። አይገርምም አሁን ፍቅሯን እያጣጣመች ትገኛለች። ከሱ ጋር ነው ዛሬ የምታድረውም የምትውለውም አለችው። ምን አዴይ እንደዛ ምንም የማታውቃዋለች፣ እንደዚህ አታደርግም አላት። ከዛም እረ አይደል አልክ እንዴ ሄደ ማየት ይችላለ። ቤቱን ታውቂዋለሽ? አላቅም፣ ሄዳለች በቃ አለችው። ከዛ ዳዊት በጣም ስሜታዊ ሆነ። አደይን በጣም ያፈቅራታል። ሴቶቹ የሚያሰቃዩአትን ከጎኗ ሆኖ ይከላከልላታል። ከዛም ሊዳያ ክላስ ሄዶ ሊዳያን ቀሰቀሳት። ሊዶ አላት። አትረብሽ ልተኛበት አለችው። አደይን ተሻታል አላት። እኔ አደይን ጠባቅ ነኝ ጠባቂ ነኝ፣ እንዴ የአደይ ልዕልት እንጂ አለችው። አታቀልጅ ማቀልድበት ጊዜ አይደለም አላት። ከዛም አሁን ውጣለኝ አለችው። ይኸውልሽ ግሉኪ፣ አሁን አንድ ነገር እንድትተባበርኝ ይፈልጋለሁ አላት። ምንድን ነው? የቤላን ቤት እንድታሳይ ይፈልጋለሁ። እሺ አላት። ያማል እንደ አለችው። የምሬ ነው ምልሽ። ለምኖ ለምኖ እሽ ብላ ተስማምተው ሄዱ። እዛ በሩን ሲከፍቱት ብላ የአደይን በጥፊ የመታትን ፊቷን እያሻሽላን ነበረ። ከዛም ሊዳያም ደነገጠች። እንዲሁም ደግሞ ዳዊት ደነገጠ። አደይ ምነው ነው ባላወቅኩሽ ቀርቶብኝ ቢሆን እንኳንም ፍቅሬን ያልተቀበልሽኝ። ማንን ማመን ይቻላል? ሁሉም ሴቶች አውሬ ናቸው እያለ በንዴት ተመልሶ መጥቶ ብቻውን መቀመጥ ፈለገ። ምንህ ነው ምን ይነሃል ሲሉትም ለማንም አይመልስም። ለካ ሴቶች ሲቀረቡ ሌላ ምንነታቸውን፣ በሩቅ ሲታዩ ደግሞ ሌላ ፍጹም ማንነታቸውን ነው የሚያሳዩት በማለት ራሱን ይቆጣል፣ በጣም በሚያሳዝን ሁኔታ። እናም ይገርማል። ይህ አደይ እህት እንግዲህ ብርሃን መጣችና ዳዊት ምንነ ነው? አለችው። ምንም ብቻ የማሆን እፈልጋለሁ አላት። እንደ ምን በሰላም ነው? ሰላም ነኝ። እሺ ፍቅር አሞኝ አላት። ምን ፍቅር አሞኝ አምመ እንደ አለችው። ለነገሩ አላት። በቃ ብቻ የማሆን እፈልጋለሁ ሲላትም እርሽ ብላ ሄደች። ፍቅር እንግዲህ የአደይን እህት ብርሃንን አደይን እዛ ቤላ ቤት ልካ ብርሃንን ደግሞ ናይ ስራ ስር እያለ ታስቃያታለች። ስራሽ ይሰራልሻል፣ ግን ቢሆንም ደግሞ እህቴን ምንም አይነት ስትናገሪያት አልፈልግም። ጨርሻለሁ ምን ልታመጭ ስትላት እማመጣውን አሳይሻለሁ ብላ ስራዋን ቀጠለች። አይገርምም። ልዲህ እንግዲህ አደይ ከእሷ በፊት እንደምትሄድ ስትነግራት ፍቅር አደይንና ሊዲያን ማጣላት ነው አላማ። ፍቅር ሁሉን ነገር ለሊዲያ ነገረቻት። ሊዲያ እዛ ሂዳ መሞላፈጥ ጀመረች። እንዴት መጣች ሲላትም መጥቻለሁ፣ እንዴት ሰላም ና አለችው። ገባች ቤላ ቤት ከዛም፣ ቆጭ ብላ እያዋሩ እያሉ ሊዲያ እኔ እኮ የዚህ ሁሉ አስተሳሰብ ልንገር በሽሮ ተዘግተው ነው እዚያ ቤት፣ ጧትም ማታም ሽሮ ስለሚበሉ በቃ አስተሳሰባቸውን ሽሮ ደፍኖታል አለችው። ከዛ እንዴት እንደዚህ ልት ይቻል ሲላት የብሬን ነው ሽሮንም ቢበሉት በቃ አስተሳሰባቸውም እንደዚው ድፍን ያለ አለችው። ከዛም ኦ እንዳውም ሽሮ ስትይ ሽሮ ትዝ አለኝ፣ አርብ አይደል ዛሬ ሽሮ ስሪልኝ አላት። ምን አለችው ሽሮ አትቺ ሽሮ መስራት አያቅተኝም ብላ ሊዳያ ስልኳን ይዛ ከኦንላይን እያየች መስራት ጀመረች። ስትከትፎ ጎረድ ጎረድ ዳርጋ ለዛውም አንባዋ አለቀቃቸው። ግራ ተጋባ። ከዛም ሽንኩርቱ መሬት ወደቀ። ሊዳያ አላት እና ቆየች እኮ አለ። አይኔ መፈንዳቱ ነው። አይኔ ጠፋ። እኔ እኮ ሰርቻሉ እንዳንተ ስል ነው የምሰራው አለችው። ከዛም አለመኛ ነሽ፣ ሽንኩርት ገስተሻል አታውቂም አላት። ማለት አለችው እኔ ገዝቼም ሰርቼ የማላቅም ስትለው፣ ብታቂ ኑሮ አንድ ሽንኩርት ምን ያህል ዋጋ እንደሚያወጣ ብታቂ መሬት ላይ አጤውም ነበር አላት። ከዛም ጥያ እኮ አይደለም ስከትፍ ወርቆ ነው፣ እሱን ጎንበስ ብዬ የማነሳበትን ደግሞ አንድ ሽንኩርት ከትፋሉ ብዬ ነው አለችው። በቃ ችግር የለው ይታጠባል አላት። ከዛ ተዩ አለና አደይን ትጠሪልኝ ሲላትም ለነገሩ አንቺ ባጠሪያትም በቃ እኔ ባልደውላትም አንቺ ስትሄጂ ትነግሪያታለሽ አላት። አልሄድም እሱንም ማድረው አለች። እሺ ብላ ብሎ አደይን ፍቅር ላከቻት። ፍቅር አደይን ስትልካት እዛ ሂዳ አደይ ያን ሽሮ እንድትሰራ ተነገራት። ምርጥ ሽሮ ሰርታ አብልታቸው ስትመለስ አገቷት። በጣም ያሳዝናል። ፍቅር እንግዲህ ብር ከፍላለች። እናም ንጉስ የሚባለው የፍቅር ጓደኛ ነበር፣ በፊት ፍቅረኛዋ ማለት ነው። እናም አሁን ዴቭን ስላገኘች ንጉስን አትወደው የምትደበርበት ነበር። አደይን እንዳግትላት ብር ከፈለች። በጣም ያሳዝናል። ለዳዊት ደግሞ አደይ ከቤላ ጋር እንደምትተኛ ነግረዋለች። ይህም ማመን አቅቶታል። በጣም ተበሳጭቷል። እውነትም አደይ እንደምጠብቃት አይነት ሴት ሳትሆን እንደ ፍቅር እንደምትላለክ ስክስናት ብሎ አምኗል። እንግዲህ ባርኮት ደግሞ የአዴይንና የዳዊትን ፍቅር ፍቅሩን ለአዴይ እንዲያቀረበላት ሲነግረው በጣም ደነገጠ። ማመናቃተው እየሰማውን ነገር። ከዛም ባርኮት አደይ እኮ አፈቅራታለሁ ብሎ ሲነግረው ማለት ምን ማለት ነው አለና ጮኸበት። እንደ የተቆጣኸኝ እኮ ነው ባርኮቴ፣ ምን ሆነው ነው አለው። ይቅርታ ተቆጣሁ እንደ አለና ጸጥ አለ። ምን ሆነው ነው የምታስበው? በቃ አግዛለሁ ወይ አላግዝህም በለኝ፣ ያንተ እገዛ ያስፈልገኛል አለ። ማለት አለ የተስማማች ሲለው እሷማ እምቢ ብላለች። በፍጹም ፍላጎት የላት አለ። ኦ ይሄ ለእኔ አንድ አማራጭ ነው፣ ደስ የሚል ነገር ነው የአረሷ ፍላጎት ምንም ሊሆን አይችልም። አደይ አሁን እኔ ሌላ ማለት ነው አለ። ከዛም አደይን ሄዶ ወቅፍ አረጋት ባርኮት የምንነ ነው ምንድን ነው ስትለውን ፍቅር መጣችባት እየጩኸች። ፍቅር ተረጋጊ ምንነሽ ነው ሲላት፣ አንተዚህ ትሰራለ ስትለው ውሃ ልጠጣ ብሎ ተርበተበተ። ከዛም ለአደይ ይሄት ምንም ሳታደርግ ሁሉንም ነገር በቃ ለአደይ ንገሪያት እኔ ለአራት ቀን ለሶስት ቀን የለውም እንዳታስብ ብሎ ባርኮት ወጣ። ከዳዊት ይልቅ እኔ ብሰበር ይሻላል፣ ምክንያቱም እሱ አይችልም። እኔ አንድ ሆኑ ተሰብር ያለው የድሮ ፍቅረኛ የሰበረችኝን አደይ ታከመኛለች ስል ሌላ ጉብዳ ወረደብኝ በማለት እንግዲህ ዳዊት እንዲወዳት ከዳዊት ጋር እንድትሆን ባር ቆጥሎ ይሄዳል። ያሳዝናል። ሴቶቹ ግን ራስ ወዳድ ስለሆኑ እማያረጓት ጉድ የለም። አሁን ፍቅር አሳገተቻት አደይ ምስኪን። ምን ይበቃታል? እውነት ራስ ወዳድነት እንዲሁም ደግሞ የፍቅር ክፋት የተለየ ነው። ልዳያ ደግሞ እንግዲህ ሰዎችን የምትመዝነው ባለባበሳቸውና በምግባቸው በሁለ ነገራቸው ነው። ግን አሁን ቤላ አደይን ያፈቅራታል። ሁሉም ወንዶች ወዳቷል። ቻናሉን ሰብስክራይብ እያደረጋችሁ